እስልምናን የምትጠላዋ ነቢያችንን የምትሰደበዋ መሲ ሰለመች። እኔ አላምንም። አዎ ይች ወገናችንም አላምንም እያለች ነው። ይህን ቪዲዮ አላሁ አክበር እያላችሁ እስከ መጨረሻው ስሙት። ኡስታዝ ያሲን ኑሩ እና ኡስታዝ ሸምሱ ሰሞኑ ምን አጥፍተው ነው? ምን አጥፍተው ነው? ምን ምን ላይ ነው ጥፋታቸው? እስኪ ይህን ቪዲዮ እስከ መጨረሻው ሁላችሁም ላይክ እያደረጋችሁ እስከ መጨረሻው አዳምጡ። አብራችሁ ቆዩ። እውነት ልንገራቸው። አላምንም፣ አላምንም፣ አላምንም ጆሮ ጭ አለኝ። እውነት ሌላ ሰው እንደሰማው መሰለኝ። መሲ አይደለም፣ ሌላ ሰው ሌላ ሰው እንደሰማው መሰለኝ። ግን ሌላ ሰው ነው ካልኩኝ ደግሞ ያው ፕሮፋይልም ድምፁም መሲ ነው። መሲ ሁላችን ታውቃላችሁ። በዚህ ቲክቶክ ላይ እንዴት ሃይማኖት ለትቀየር ቻለች? ጥያቄ ሆነብኝ። ምን ሆና ነው? ምን አግኝታ ነው? ምን ተቸግራ ነው? ምንድነው ሃይማኖት ለትቀየር የ የቻለችው ነው የኔ ልጅ ነበራ እሺ፣ ወገናችን ምን ሆና ነው ላልሽው፣ ምንም አልሆነችም። መስዬ ጤነኛ ናት። በፊት እንደው እስልምና ስትሳደብ ነበር ትንሽ የታመመችው። ደህና ናት። አሁን በጣም ሰላም እየተሰማት ነው። ሲቀጥል ደግሞ ምን ቸግሯት ነው አልሽ፣ ምንም አልቸገሯትም። ምንም አልቸገሯትም እና አሁን ደግሞ ያለችበት ሁኔታ የእስልምና ብርሃን ላይ ናት እና ምንም እንዳታስቢ፣ ምንም እንዳትጨናነቂ እና ስለሷ በቃ ብዙ አትሰቢ። አንቺም እንደውም ነው ወደ ቀጥተኛው ሃይማኖት ወገናችን፣ እህታችን ሁኒ ነይቶሎ አሁንም እህታችን ኢትዮጵያው እህታችን ነው ግን የበለጥ ነው እህታችን ሁኒ አሁንም። እና ምንም አልሆነችም። ስለ መሲ አትሰቢ፣ አትጨናነቂ። እሷ ትክክለኛውን የእስልምና ሃይማኖት አግኝታ ረፍታ አግኝታለች ማለት ነው ኸጥባ ላይ ኢትዮጵያ ሁጡ መስጊዶች ላይ የተላለፉት መልእክት፣ ያ ያስተላለፈው ሰው ሳያውቀው ይህን ተው ብሎ መናገር ይህን ማሳሰብ ስያሜ የሚያስወጣ ከሆነ ቀጥል ቀጥል። አላህ በልጅ ሊቀጣ ይችላል። በልጅሽ ሊቀጣሽ ይችላል። ባላሰብነው ነገር መጥፎ ነገሮች ልንወርቅ እንችላለን። እስልምናን አወረደው አባታችን ሙፍቲን ስናስብ አሁን ማና ለባብስም የተቀበሩበት ቦታ ሙስሊሙ ሕዝብ ዘንድ መከፋፈልን የፈጠረ አሁንም ዑለማው መጅሊሱ ከቤተሰብ ጋር በመነጋገር እልባት ቢሰጠው የሚገባ ጉዳይ ደግሞ የመንግስት አካል መኖሩን ማወቅ አለባችሁ። እርስ በርስ ማባላትና ማጨፋጨፍ ከእንደገና ደግሞ ለእስልምና ተቋም ላሉት ሰዎች እያወረዳችሁ እያላችሁ እንደሆነ አልታወቃችሁ። አሁን ማና ለባብስም የተቀበሩበት ቦታ ሙስሊሙ ህዝብ ዘንድ መከፋፈለን የፈጠረ አሁንም ዑለማው መጅሊሱ ከቤተሰብ ሰብ ጋር በመነጋገር ልባት ሊሰጠው የሚገባ ጉዳይ ይሄናና ለባብስ ትውልድ ሲጠፋ ዝም ለናልና እንወዳለን፣ እናከብራቸዋል። እሳቸው ምንፈልገው የሙስሊሙ መቃብሩ ውስጥ ተቀብረው ስንገባላ አባታችን ዱዓ ማረግ ነውኛ ምንፈልግ። ይሄ መታረም ይኖርበታል። ሶስተኛ ለሞቱት ሰዎች ወዳጆች ዱዓ እናድርግላችሁ ተመሻይኮቻችን ለወላዶቻችን በቅርብ ላጣናቸው ቤተ ዘመድ ዱዓ ይፈልጋል እንኳንኛ ድረሱልልን ሞተን ሰው ከፍና አጠበ የከተትከው አፉ ሸተተ ሽቶ ቀብተ ድረሱልን ይርዳን እንዴት አይነት አምሮ በርግጥ አልহামዱሊላህ አዲሱ ትውልድ ይሄን የሚቀበል ተውልድ ይል ይጣቀማል እንዴ ልጆችን ስታወራጭ ዛሬ ሁጥባ ላይ ኢትዮጵያ ሁጥባ ላይ አንዳንድ መስጊዶች ላይ የተላለፉት መልእክት ያ ያስተላለፈው ሰው ሳያቀው እስልምናን አወረደው። ለእስልምና ያለውን አመለካከት ሳያቀው አወረደው። የፈለገ እርስ በእርስ ጥላቻ ቢኖራችሁ፣ የፈለገ እርስ በእርስ ያልተግባባችሁበት ነገር ሁጥባ ላይ አንዳንድ መጅሊሱም ትልቅን አመራር በመውሰድ የታላቁን ሼኻችንን አቀባበር መንግስት ጋር በማስተባበር በማቀናጀት በሚገባቸው ግርማ ሞገስ ክብር እንዲሸኙ ያደረግንበት አብሮነታችን የታየበት ትስስራችን የታየበት ተለያይተው አበቃላቸው ያሉ ሰዎች ያፈሩበት ክስተትን አስተናግደን አልፈናል። ይሄ ትልቅ የሆነ መሸለም ነው። ለዚህ ትውልድ አብሮነት የታየበት እንደ ማን ሊያይ ያሳየነበት ፌስቡኮቻችን ሁሉ የዘገቡበት የማይረሳ ክስተትን ደማቅ አሻራን አሳልፈን ደናል። አልሐምዱሊላህ። ሌላ ደግሞ ታዘብነ፣ ተገረምነ። የሌላ እምነት አባቶች፣ አርቲስቶች፣ ጋዜጠኞች፣ ታዋቂ ሰዎች፣ ባለሀብቶች፣ ኤምባሲዎች ሀዘናችንን ለመጋራት የአባታችንን ህልፈት ሀዘናችንን ለመጠገን አብረውን ቆሙ። ይህን ተው ብሎ መናገር ይሄን ማሳሰብ ስያሜ የሚያስወጣ ከሆነ ቀጥል ቀጥል ግን አይጠቅማቸውም፣ ወላሂ አይጠቅመንም። የምንሰራቸው ስራዎች አላህ በልጅ ሊቀጣ ይችላል ይችላል፣ በልጅሽ ሊቀጣሽ ይችላል። ባላሰብነው ነገር መጥፎ ነገሮች ልንወርቅ እንችላለን። ነፍሳችን እንተሳሰብ። ከአላህ ስብሐነሁ ወተዓላ ጋር ያለን ሐለቃ ምን ያህል ነው? እኔ ማነኝ የሚል ሰው እኮ ጀግና ነው። እዚህ ነው። ዕበር ብኑልከጣ ሐሲቡ አንፉሰኩም ቅብል አንቱ ሐሰቡ ነፍሳችሁ ተሳሰቡ፣ አላህ እናንተን ሂሳብ ከማድረጉ በፊት በስልሳ ዓመት የሰራ ነው ሪፖርት አላህ ይጠይቀናል። የት ነበር፣ ምን አረክበት አማውበት ትላለህ፣ ሙስሊሞችን ከፋፈልኩ ትላለህ፣ የሰው ክብር አዋረርኩ ትላለህ፣ የሰው ገንዘብ በላው ትላለህ። አረ አንችለው፣ ወላሂ አንችለው። እንደምላሳችን አይደለም እኮ የመጨረሻ ወሁልቀል ኢንሳኑ ደኢፋ የተባለ የሰው ልጅ ደካማ ነው ብሎ እኮ አላህ ነግሮናል። ድክመታችንን ደግሞ ወንጀላችንን ማብዛት ተገቢ አይደለም። የሚጠቅማችሁን ፕሮግራም መከታተል ከአንተም ወድጋ የኔ አስተሳሰብ አይደለም፣ ወየኔ ግሩፕ አይደለም ብለን እስልምናን እንደ ድፎ ዳቦ ለመቆራረስ የምታስበው ሰው ካለ ወንጀል እስከምትገባ አትከታጠል። አሁን የማይጠቅማችሁ ወንድሞች እዚህ ጋር ካላችሁ፣ እህቶች ካላችሁ ወንጀል እስከምትገቡ መውጣት። ማንም ነቢይ ሞቶ ሌላ ቦታ አልተቀበርም እዛው የሞተበት ቦታ ላይ ነው የሚቀበረው። ይህንን አቡበክር ገላገሏቸው እዛ ነው የተቀበሩት። አቡበክርና ዑመር ደግሞ ከነቢዩ ዐለይሂ ሰላቱ ወሰላም ጋር ከነበራቸው ቁርኝት እዛ ተቀበሩ። ላኪን መስጂዳቸው በየትኛውም እስልምና ታሪክ ማምለኪያ ቦታ፣ ተበሩክ የሚደረግበት ቦታ ለሽርክ በር ከፍቶ አያቅም። እሳቸውም ዱዓ አድርገዋል፣ ዛሬም ድረስ አድርጎ አያቅም። ይሄ ለሌላው እንዴት አድርጎ ነው ደሊል የሚሆነው? ተላላቅ ሰዎች አላለፉም ወይ? ሰሐቦች፣ ተላላቅ ሰሐቦች የአራህማን ዓርሽ የተንቀጠቀጠችለት

እነዚህ ነገሮች ሌላ ሽርክ በር ሌላ ቢድዐ በር፣ ምናልባት በተለያዩ ቦታዎች ላይ እየጠፉ ሰው ግንዛቤ እየጨመረ ተውሂድን እያወቀ በመሄዱ እየጠፉ ያሉ ነገሮች ዳግም እንዳይመጡ እንሰጋለን። ያሰጋል። ጉዳዩ ደግሞ የተውሂድ ጉዳይ ነው፣ ከባድ ነው። እንዴት አንድ ሰው

ተሳስታችሁ ሊሆን ይችላል እያለች ነው። ወደፊት ትውልዱ ቀብር አምላኪ ቀብር እንዳይመለክ ብለው ያስተላለፉትን መልእክት ቀብሩ መቀየር አለበት ከመቃብር ቦታ ላይ ነው መልሰው መቀበር ያለባቸው ብለው በሰጡት አስተያየት መሰረት እሷን መልሳ ተችታለች። እና ያው ሁልጊዜ ኸይረ ነገር እንደተቃወመች ነው እንግዲህ እህታችን አሥያ ማለት ነው። እህታችን አሥያ ለበል እንጂ ሌላ እና ኡስታዞች ያው ያስተላለፉት መልእክት ጥሩ መልእክት ነው። እንደዛኩም ወላ ኸይር እንደ እንደ አይነት ነገር ተደፍሮ ሊወራ እንዲነገር ይገባል።